በዓለም ባንክ የፋይናንስ ድጋፍ በኢትዮጵያ በዋንዋሽ ፕሮግራም በንጹህ መጠጥ ውሃና ሳኒቴሽን በርካታ የህብረተሰብ ክፍሎችን ተጠቃሚ ያደረጉ ተግባራት ተከናውኗል። በፕሮግራሙ እስካሁኑ እንቅስቃሴው በዋና ሳኒቴሽን ዘርፍ የተከናወኑ ተግባራትን የመስክ ምልከታ በሲዳማ ክልል አለታጩኮ ወረዳ ተደርጓል። በመስክ ምልከታውም የፌዴራልና የክልል ከፍተኛ የስራ ኃላፊዎችን ጨምሮ ከዓለም ባንክ የመጡ አመራሮች ተሳታፊ ሆነዋል። የፌዴሪ ውሃና ኤነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ እንደገለጹት በአሁኑ ወቅት እንደ ሀገር ከ76 ሚሊዮን ህዝብ በላይ የንጹህ መጠጥ ውሃ ተጠቃሚ ማድረግ መቻሉንና ወደ 1.3 ቢሊዮን ዶላር የሚሆኑ ፕሮጀክቶች በስራ ላይ መሆናቸውን አንስተዋል። እንደ ሀገር ወደ 76 ሚሊዮን ህዝብ ውሃ ጠቃሚ ማድረግ ችለናል። በአጠቃላይ እስካሁን ካሉት ውስጥ ከዚህ ውስጥ በጣም ትልቁን ድርሻ የመንግስት ባጀት ቢኖረው የአለም ባንክ ትልቅ ድርሻ አለው ማለት ነው። በመጠጥ ውሃ ላይም በሳኒቴሽን ላይም በኢነርጂ ላይም በሁሉም ላይ ትልቅ ስኬቶች ሲታዩ ነበር። እንደ ሀገር ወስደን ብናይ በአሁኑ ሰዓት ወደ 1.3 ቢሊየን ዶላር የሚሆን ፕሮጀክቶች በስራ ላይ ይገኛሉ። ሁሉም ኢትዮጵያ ኮርነር ላይ በመጠጥ ውሃም በሳኒቴሽንም በከርሰ ምድር ውሃ ጥናት ላይም ስራዎች የተሰሩ ይገኛሉ። በዛ በዛ ደረጃ ላይ በጣም አበርታች ውጤቶች አግኝተናል ማለት ነው። በውሃና ኤነርጂ ዘርፍ ኢትዮጵያ ለጎረቤት ሀገራት ድጋፍ እያደረገች መሆኗን ያነሱት ሚኒስትሩ በተለይ የአረንጓዴ አሻራ ስራው ከሀገር አልፎ ለዓለም ትልቅ ገጸ በረከት መሆኑንና በዚህ ረገድ ዓለም ሊያግዘን ይገባል ብለዋል። የተለያዩ ድጋፍ የሚሰጡ ፋይናንስ ተቋማት ዓለም ባንክን ጨምሮ ኢትዮጵያ ውስጥ ተሰራ ያለው ለውጥ ኢትዮጵያ እያከናወነች ያለችው ስኬታማ ስራ ሰዎች በኢነርጂውም በውሃም ላይ መታገዝ ብቻ ሳይሆን ማግኘት የሚገቡን በልካችን ማግኘት ያስፈልጋል። ይህን ታሳቢ አድርገን ዛሬ አመራሮቹን የአፍሪካ ዋና ዳይሬክተሯም አለች፣ የኢትዮጵያም አለች። ሁሉም ሳኒቴሽን ላይ በግብርና ላይ ያሉትንም ጊዜን ስንመጣ የተሰራው ስራ እንዲያዩ ጭምር ነው ማለት ነው። በሲዳማ ክልል አለታ ጭኮ ወረዳ የተደረገው የመስክ ምልከታው ዋነኛ ዓላማ የዓለም ባንክም ሆነ ረጂ ተቋማት ያደረጉት የፋይናንስ ድጋፍ ምን ላይ እንደዋለ ለማየት መሆኑን የጠቀሱት ሚኒስትሩ ዶክተር ኢንጂነር ሀብታሙ ተቋማቱ ከተገነቡ በኋላ ዘላቂ አገልግሎት መስጠት እንዲችሉ የማድረግ ስራ ዋነኛ ትኩረት ተሰጥቶ መሰራቱን አብራርተዋል። ውሃ ከተሰራ በኋላ ትልቁ ስራ ብዙውን ጊዜ ችግር የሚያጋጥመን ይገነባል፣ ይበላሻል። እሱ እንዳይሆን ውሃውን የሚያንቀሳቅስ ውሃውን የሚመሩ የውሃ ተቋማትን ማስተባበር የሚችሉ ኮሚቴዎች ይዋቀራሉ። ያየነው ቅድም ሴቶች የሚመሯቸው የውሃ ተጠቃሚ ኮሚቴ ማህበር ወይም እኛ ዋሽኮ የምንላቸው ኮሚቴ ተዋቅረው ስራ ይሰራ ይገኛል። ፕሮጀክቶቹን በዘላቂነት ይቀጥላል ማለት ነው። ይሄ እኛን የሚጠቅመው አበዳሪ ተቋማት ወይም ድጋፍ የሚሰጡ ተቋማት በዚህ ሀገር ላይ ወጪ ሲያወጡ ወጪው ትርጉም እንዳለው በሁሉም ኢትዮጵያውያን ገጠር ቤት ውስጥ ብልጽግና ሰዎች ተጠቃሚ እንዲሆኑ መድረሱን ለማድረግ ለማረጋገጥ አይናቸው አይቶታል። በቀጣይ ሶስተኛ ዙር የሚባል የፋይናንስ ጥያቄ ይኖራል። እዛ ላይ ትልቅ ግባት ይሆናል ብላይ እናምናለን ማለት ነው። የሲዳማ ክልል ውሃ ማዕድና ኤነርጂ ቢሮ ኃላፊ አቶ ከበደ ገኖሌ በበኩላቸው በዋናዋሽ ፕሮግራም በክልሉ ከ120 ሺ በላይ ነዋሪዎችን ተጠቃሚ ለማድረግ ስራዎች እየተከናወኑ እንዳለ ገልጸዋል። ከ120 ሺህ ህዝብ በላይ በዋናዋሽ ፕሮግራም ብቻ ተጠቃሚ ለማድረግ አቅደን እየሰራን እንገኛለን። በዚህ ዓመት መጨረሻ ወደ 100 ሺህ ገደማ በዋናዋሽ ፕሮግራም ብቻ በውሃ ተጠቃሚ ሆኗል ማለት ነው። ስለዚህ በዋን ዋሽ የተሰሩ ስራዎች ብዙ ስራዎች ተሰርተዋል። በውሃው ሴክተር በትምህርት ቤት፣ ለጤና ለሳኒቴሽን፣ ለውሃም ብዙ ተግባራት ተከናውነዋል ማለት ነው። በክልሉ ባለፉ 9 ወራት ወደ 280 ሺ የህብረተሰብ ክፍል የንጹህ መጠጧት ተጠቃሚ እንዲሆኑ ማድረግ መቻሉንም የቢሮ ኃላፊው አብራርተዋል። በዚህ አመት ማጠቃላይ ስናይ በ9 ወር እቅድ አፈጻጸም ግምገማችን ወደ 280 ንጹህ መጠጥ ውሃ እንዲያገኝ የክልላችን ነዋሪ አድርገናል ማለት ነው። ሰፊ ስራዎች እየተሰሩ ነው ያሉት ሁለተኛ ምዕራፍ የሆነውና ለአምስት ዓመታት በሚተገበረው በዋንዋሽ ፕሮግራም በንጹህ መጠጥ ውሃና ሳኒቴሽን በመላው ሀገሪቱ ወደ 386 ሚሊዮን ህዝብ ተጠቃሚ ለማድረግ የተሰራ መሆኑን የገለጹት በውሃና ኢነርጂ ሚኒስቴር የዋን ዋሽ ብሔራዊ ፕሮግራም ማኔጅመንት ዩኒት አስተባባሪ አቶ ተስፋይ ሉሊ ናቸው። ፕሮግራሙ በአምስት ክፍል ተከፍሎ እየተተገበረ እንዳለም አስረድተዋል። በገጠር በከተማ በድርቅና ጎርፍ በሚያጠቃቸው አካባቢዎች እንዲሁም በትምህርትና በጤና ተቋማት ህብረተሰቡን ተጠቃሚ ለማድረግ እየተሰራ ያለ ፕሮግራም ነው። ይሄን አቅዶ በድምሩ ለ3.86 ለመስጠት ነው። እስካሁን ከ2.1 ሚሊዮን በላይ የህብረተሰብ ክፍሎችን እንዳገር በዚህ ፕሮግራም ተጠቃሚ ሆነዋል ማለት ነው። የመጠጥ ውሃና ሳኒቴሽን አገልግሎት 1.7 ሚሊዮን አካባቢውን በቀሩ ጊዜያት በአንድ አመት ተኩል ውስጥ አጠናቀን ሙሉ የህብረተሰብ ክፍሉን ፕሮግራም ያቀደውን እናሳካለን ብለን እየተንቀሳቀስን ነው።